ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ያለው እግዚአብሔር ይመስገን። ነገር ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ያው እንደተለመደው ዛሬ ደግሞ የአማርኛ ትምህርቶችን ይዤላችሁ መጥቻለሁ። ቻናላችን ለማታውቁት አቤ ፊደል አካዳሚ ይባላል። አበበነኝ እንዴት ናችሁ? ያው ትምህርቱን ደግሞ ሁሌም እንዲደርሳችሁ ከፈለጋችሁ ሸር፣ ላይክ እና ሰብስክራይብ በማድረግ መከታተል ትችላላችሁ። እንዲሁም ኦንላይን መማር የምትፈልጉ በተለያዩ የሶሻል ሚዲያ አማራጮች እየሰጠን እንገኛለን። በሚመቻችሁ ሰዓት ከታች ባለው ስልክ ቁጥር እየገባችሁ እኛን ማግኘት የምትችሉ ይሆናል። ዛሬ ቀጥታ ወደ ትምህርቱ እንሄድ፣ ግን ከዚህ በፊት የሰራሁት ሙሉ ቪዲዮ ማየት ይጠበቅባችኋል። ከዚህ በፊት ማለት ነው፣ ሁሉም እንዲገባችሁ እሺ። ከዚህ ስንጀምር እቺ ታ ትባላለች፣ ታ። እቺ ደግሞ ን ን። እቺ ደግሞ

ባቡር ይሆናል። እቺ ደግሞ መ መ ኪ ኪ ና ና ስናነበው መኪና መኪና መ መ ር ር ከ ከ ብ ብ ሲነበብ አጠቃላይ መርከብ መርከብ መርከብ። ግ ግ መ መ ል ል ሲነበብ ግመል ግመል። እሺ እዚህ ጋ ስንመጣ

ህ ህ እዚህ ደግሞ ረረ ት ት ሲነበብ ምህረት ይሆናል። ምህረት ምህረት። ኦኬ፣ እቺ ደግሞ ማ ማ

ር ሲነበብ መዝሙር ይሆናል። መዝሙር መዝሙር። ኦኬ፣ እዚህ ስንመጣ ደግሞ ይቺ ት ትባላለች። ት እዛ ኩ ኩ ረ ት ት አጠቃላይ ትኩረት ይሆናል። ትኩረት ትኩረት። ኦኬ እዚህ ደግሞ መ መ ል ል ካ

ስ ሲነበብ ምኞት ምኞት ምኞት ይሆናል። ኦኬ አንዴ በአግድም ድገማ ውስጥ እዚ ጋ ታ- ይቺ ታንን ኳ ኳ ታንኳ ታንኳ ማ

ማርታ ም ም ት ት ምኞት ምኞት። ለዛሬው በዚህና በቃለን ውድ ቤተሰቦችች ስለነበረን ቆይታ እጅግ በጣም አመሰግናለሁም። ያው ቀጣይ ደግሞ በሌላ እንገናኛለን። እስከዛዋሪፋርፊዶዎች የሰራዋቸው ስላሉ እነሱ እንዲደርሷችሁ ደግሞ ሸር፣ ላይክ እና ሰብስክራይብ እያደረጋችሁ እንዲደርሳችሁ ማድረግ ትችላላችሁ። ኦንላይን መማር የምትፈልጉ ደግሞ ሁሌም እንደምላችሁ ከታች ባለው ስልክ ቁጥር እየገባችሁ በሚመቻችሁ ሶሻል ሚዲያ መማር ትችላላችሁ። ደህና ሁኑ፣ ወዳችኋለሁ። መልካም ጊዜ